ምን ያለ ልብ ነው ቴማስሎ የኖረ እዚህ ነው አሁን 25 ዓመታውን አግባብ ነው? 25 ዓመታውን ፍትህ ነው ሲሰማ ይሰቀጥጣል። አለ እንደዚህ አይነት ነገር ማን ነው ይግባኝ መጠየቅ ያለበት? እውነት ይህንን ጉዳይ የያዝከው ዳኛ ልጅ የለህም? እውነት የለህም? እውነት ለሱ ጠበቃ ሆነ ቆምክ? አቺን ቆንጅዬ ህፃን ልጅ የደፈረው ወጣት መፈታት አለበት፣ መታሰር የለበትም። እኔ ደፋሪዎችን አስሮ ለሚቀልብ የፍትህ ስርዓት ፍትህ ሰውት አትሰሩት። ልቀቁት በነፃ ዜናም አትዘግቡ፣ አትስጡ ገለጻ እንደከዚህ ቀደም እንደለመዳችሁ ዘጠኝ አስር ዓመት ፍርድን ወስናችሁ። በኢስላም ሆነ ብሎ አውቆ ነፍስ ያጠፋ ሰው ይገደላል። አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ የሚሆነው ማለት ነው ገዳዮች ለፍርድ የማይቀርቡ ከሆነ ገዳዩ ትክክለኛውን ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያረግም። ለኔ እባካችሁ፣ ለጤ ድምፁ ኑላት ያልጠነከገላችንን በደም ታቆሸሹት። ፍትህ ለፌበል ህግ መኖሩን አሳዩ። ነገ ሰሜ ተስፋ ምንድን ነው? መኖር እፈልጋለሁ። አልኖርኩም እኮ እንድኖር ፍቀዱልኝ። ተውት፣ አትሰሩት፣ ልቀቁት በነፃ ዜናም አትዘግቡ አትስጡ ገለጻ እንደ ከዚህ ቀደም እንደ ለመዳችሁ ዘጠኝ አስር ዓመት ፍርድን ወስናችሁ በእናቲቱ ሀዘን ከምታላግጡ ከምትሳለቁ ይሻላል በአንድ ፊት ባታስሩት ብትለቁ፣ ህዝቡም ቁርጡን ይወቅ ህግ አለመኖሩን። ሌላውም ይቀጥል መድፈሩን መግደሉን። ከዛም የሆነ ዕለት ይሄ መጥፎ ምግባር ከቤታችሁ ገብቶ ስታወት በተግባር ያኔ ሲገባችሁ ምን ያክል እንደሆን ቁስሉና ሀዘኑ በደምብ ታውቃላችሁ። መዝቀጥ መዛባትን ትርዳችሁ ይዛሉ። ትክክለኛ ፍትህ የሚገኘው ከአላህ ስብሓንሁ ወተዓላ ነው። እኛ ግን እዚህ ምድር ላይ የተቀመጠ ነው። ስህተትን ስናይ ዝልና ወግዝ በመልካም ልንጠራራ ነው። ይግባኝ ማን ነው ይግባኝ መጠየቅ ያለብ እውነት ይሄንን ጉዳይ የያዝከው ዳኛ ልጅ የለህም? እውነት የለም? እውነት ለእሱ ጠበቃ ሆነ የቆምክ ይበላሃል፣ ሊዋጣሃል። ልጅ ነጻል ልጅ በግፍ ተገላ፣ አካሏ በምላጭ ተተልትሎ፣ እውነት ለእሱ ቆማ ትከራከራለህ? ፍትህ ለሔቨን ይሄ በቀር የሰባት ዓመት ልጅ ስጋ ቅርጥፍ ጥፍ አድርጎ የበላ ሰው ነው እሷ ደግሞ የሰባት ዓመት ልጇን በቀን አውሬ በልቶባት ያለች እናት ናት። እናት እጅ ደግሞ የሰባት አመት ህፃን ልጅ ከፊትም ከኋላም ሳይሰቀጥታው ከፊትም ከኋላም ደፍሯት ስጋዋን በምላጭ እንዳይታወቅበት ስጋዋን በምላጭ ፈልጦ የጣላት የሞተች ህፃን ልጅ ናት። ለዚህ ነው አሁን ሀያ አምስት ዓመት አሁን አግባብ ነው ሀያአምስት ዓመት አሁን ፍትህ ነው። ሲሰማ ይሰቀጥጣል። አለ እነዚህ አይነት ነገር አለም ሲደረግ ሲሰማ ይሰቀጥጣል። አሁን እቺ እቺ እናት እንዴት ነው ሰው የምትሆነው? እንዴት እንደምታሳዝን እኔ አሁን ነው ገና ሙሉውን እንኳን ያየሁት፣ እስካሁን ድረስ አላየሁትም ነበር። እንዴት እንደምታሳዝን እንዴት አንጀት እንደምትበላ ብታይ። እሷን ለመረዳት የግዴታ በእሷ ጫማ ላይ መቆም አይጠበቅብንም፣ ወይንም ደግሞ እናት መሆን አይጠበቅብንም። እንዴት እንደምታዝ እንዴት አንጀት እንደምትበላ ብታይ በቃ እንዴት ሆናችሁ ራሱ እኔ ቪዲዮ መጨረስ ራሱ እንዴት በቃ እኔ አልቻልኩ። እንዴት እንደዘበዘብኩኝ ብታይ እንዴት እንደምታዛዝን። አላህ ይርዳሽ፣ አላህ ከጎንሽ ይሁን፣ አላህ ይቆምልሽ፣ አላህ ሀዘንሽን ያቅልለው። ሌላ ምንም አልልሽም። ፍትህ ለሔቨን ፍትህ ለሔቨን ለሔቨን ፍትህ ያስፈልጋል። እስከ መቼ ነው ቆይ ህፃናትና ሴቶች ላይ እንደዚህ አይነት ጥቃት እየደረሰ እስከ መቼ ነው ቆይ የምንቆየው ፍትህ ያስፈልገናል ፍትህ ለሄቨን ሁላችንም መጫው አለብን ፍትህ ለሄቨን አላህ ሀዘንሽን ያቅልለው አላህ ይድረስልሽ እቺን ቆንጅዬ ህፃን ልጅ የደፈረ ወጣት መፈታት አለበት መታሰር የለበትም እኔ ደፋሪዎችን አስሮ ለሚቀልብ የፍትህ ስርዓት ፍትህ ብዬ አልጠየቅም። የፍትህ ስርዓት በሌለበት ማንን ነው ፍትህ ብላችሁ የምጠይቁት? ነገም ሌላ ሔቨን ተደፍራ እዚህ መተን ፍትህ ብለን እንደምንጮው እርግጠኛ ነኝ። መንግስት ከቻለ ይህንን ወጣት ይፍተው። ወላሂ ወቢላህ ይህንን ወጣት አስሬዋለሁ ሀያ አምስት ዓመት ፈርጅበታለሁ ማለት በህፃኗ እናት ላይ እንደመቀለድ ነው እኔ የምቆጥረው። ህፃን ልጅን ደፍሮ ዘልዝሎ አጥቦ በሳፋ አርጎ ልክ እንደ ልብስ ደጃፍ ላይ ያስቀመጠን ወጣት ነው። 25 ዓመት ፈርደህበት ከዛ በአማክሮ 8 ዓመት 10 ዓመት ታስሮ ይወጣል፣ ያውም ተመችቶት። ይህንን የፍትህ ስርዓት ነው ፍትህን የምንጠይቀው። እኔ መንግስት ከቻለ እንደው ህዝቡን የሚፈልግ ከሆነ ይህንን ወጣት ይፍታውና ማህበረሰቡ በራሱ ፍትህን ያስፍናል። እኔ ያ ካልሆነ ብዙ ህጻናት ተደፍረዋል። ብዙ ሔቨኖች ተደፍረዋል። ከዚህም በፊትም ቪዲዮ ሰርቻለሁኝ። እነዛ ፍትህ ማግኘት የሚችሉት ይህ ወጣ ሲገደል ብቻ ይመስላችኋል? እንዲህ ነገ የሚመጡ ህጻናት ሴቶችም ሴት እህቶቻችንም እንዳይደፈሩ ማድረግ ከቻልን የሞቱት የተደፈሩት ህጻናት ፍትህ አግኝተዋል ያኔ። ያ ካልሆነ ግን ሁሌ ጩኸት እንዳይሆንብን። እኔ እናትየውን አላህ ያጽናሽ

ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያረግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሐን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የእሱ ገደብ እንኳን አለው። ፈጣሪም ታግሶ ታግሶ መጨረሻ ላይ አጢአተኛውን ይቀጣል አይደል። እና የተደበላለቀ ስሜትን